ሰላም ጤና ይስጥልን። ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ የወንጌል አማኞች ድምፅ ነው። የዕለቱ መረጃ ይዘላችሁ ቀርበናል። ከመረጃዎቹ ጋር ከእናንተ ጋር እንቆየው። የሆነ ልብሶ ከመለስትሪ ባለሙያዎች ጋር በጋራ በመሆኑ አብራችሁ ቆየው። የአባዶ ሙሉ ወንጌል አጥቢያ ቤተ ክርስቲያን ላደረገችው በጎ አድራጎት በአዲስ አበባ መስተዳደር ሽልማት አገኘች። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የአባዶ ሙሉ ወንጌል አጥቢያ በወረዳ 14 ላደረገችው በጎ አድራጎት በአዲስ አበባ መስተዳደር የ2017 ዓ ም የዕውቅና ሽልማት አግኝታለች። የአዲስ አበባ ከተማ አስተዳደር ማክሰኞ ጥቅምት 1 2018 ዓም አስር ሰዓት ላይ የ2017 የበጎ ፈቃድ አገልግሎት አስተዋጽኦ ላደረጉ አካላት በአዲስ ኢንተርናሽናል ኮንቬንሽን ማዕከል የእውቅናና ምስጋና መራ ግብር የተከናወነ ሲሆን የቤተ እምነቷ ፕሬዝዳንት የሆኑት መጋቢ ላኮ በዳሱ በስፍራው ተገኝተዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ከዚህ ቀደምም በተለያዩ በጎ ተግባራት በማህበረሰቡ ውስጥ በመግባት የልማትና ማህበራዊ ኃላፊነቶችን በመውጣት በንቃት በመሳተፍ የእግዚአብሔርን የመንግስቱን ወንጌል እንደምትሰራ ቤተ ክርስቲያኗ አስታውቃለች። መረጃውን ከቤተ ክርስቲያኒቱ የፌስቡክ ገጽ አገኘ ነው። ዝማሬዎችን በኮምፒውተር በማቀናበር ግንባር ቀደም በመሆኑ የሚነሳው ሙዚቀኛ ክርስቲያን ግርማ በአሜሪካ ዴኒቨር በተዘጋጀው የኢዮቢያን ፕሮግራም ላይ የእውቅና ሽልማት ተበረከተለት። ባልደረባችን ቤትሪም ድርጅት ጨማሪ ያላት የወንጌል አማኞች ዝማሪዎችን በኮምፒውተር በማቀናበር እና በዲጂታል ኦዲዮ በሲዲ በመቅረጽ ለሀገራችን የመዝሙር ዕድገት ብዙ አስተዋጽኦ ያበረከተው ሙዚቀኛ ክርስቲያን ግርማ መልካምና ቅን መሆኑን የሚመሰክሩለት ጥቂቶች አይደሉም። ከዚህ ባለፈ ለዘመናዊ ሙዚቃ ፈር ቀዳጅ ብቻ ሳይሆን ብዙ ሙዚቀኞች እንዲፈጠሩ ምክንያት የሆነ ሰው እንደሆነም ይነሳል። በሀገራችን በሙዚቃ ዘርፍ ትልልቅ ደረጃ ለደረሱ ሙዚቃ የዲጂታል ኦዲዮ ማቀናበርን ያሳየና መንገድ የሆነ ሰው ነበር። የደቦል መተግበሪያና የኪንግደም ቢውልደርስ ኔትወርክ መሪ የሆኑት ሱራፌል ጥላሁን በአፍላ ወጣትነት ዘመን ካገኘዋቸውና ስራ ለመጀመር ምክንያት ከሆናቸው ሰዎች መካከል አንዱ ክርስቲያን ግርማ እንደሆነ ይናገራሉ። በመጀመሪያ በሲዲ የወጣው ጨለማውን ጌታ እያበራ የተሰኘው የቃል ኪዳን ጥላውን መዝሙር ተከትሎ ከክርስቲያን ግርማ ጋር መዝሙሮቹን በሲዲ ስለማሳተም እንዳወሩ የሚናገሩት ሱራፌል ጥላሁን በዛ መነሻነት የሲዲ ህትመት እስከሚያቆም ድረስ ብዙ ማስተሮችን ተቀብለው እንደሰሩ ተናግረዋል። እናም በዴንቨር በነበረው የኪንግደም ቢውልደርስ ኔትወርክ ሚኒስትሪ ፕሮግራም ላይ ለእርሳቸውና ለብዙዎች የስራ ዕድል የከፈተውን ክርስቲያን ግርማ በሚመራቸው በአዲስ ቴክስ ሱራ ኮንሰልት፣ ደቦል መተግበሪያና ኪንግደም ቢውልደርስ ኔትወርክ ሚኒስትሪ ስም እውቅና በመስጠት አመስግነዋል። መረጃውን ከፌስቡክ ገጻቸው ላይ ያገኘ ነው። ስትራውስ ኬዳሞ ሌክቸርስ የትምህርት ፕሮግራም ለሶስተኛ ዙር በኢቫንጀሊካል ቴዎሎጂካል ኮሌጅ ተካሄደ። ባልደረባችን ቃል ኪዳ እንዳለ ተጨማሪ ያላት ከተቋቋመ 42 ዓመት በላይ የሆነው ኢቫንጀሊካል ቴዎሎጂካል ኮሌጅ እንዲመሰረት አስተዋጽኦ ያደረጉ ሁለት የእምነት አባቶች ወንጌላዊ ኬዳሞ ሚቻቶ እና ዶክተር ስትራውስ ለማስታወስ ስያሜ የተሰጠው ስትራውስ ኬዳሞ ሌክቸር የትምህርት ፕሮግራም መርሃ ግብር ለሶስተኛ ዙር ከጥቅምት ቀን አምስት እስከ ሰባት 2018 ዓ ም በኢቫንጀሊካል ቴዎሎጂካል ኮሌጅ ተካሂዷል። በዚህም ፕሮግራም በኢትዮጵያ ቤተ ክርስቲያን ውስጥ አንገብጋቢ የሆኑ ችግሮችን በማንሳት ለዚህም ምላሽ የሚሆን የእግዚአብሔር ቃል የተማሩ ምሁራን እንዲናገሩ ይደረጋል። የዘንድሮ መርሃ ግብር የተሃድሶ መርሆች ለኢትዮጵያ ቤተ ክርስቲያን በማንነት በአምልኮ በስነ ምግባር በሚል ርዕስ ዶክተር ጆር ካርፔንተር እና ባለቤታቸው ሚስ ሜሪ ካርፔንተር ትምህርታዊ ዝግጅታቸውን አቅርበዋል። በፕሮግራሙ ላይ የኮሌጁ የቦርድ አባላት፣ ተማሪዎች፣ ጥሪ የተደረገላቸው ተጋባዥ እንግዶች ተሳታፊ ሆነዋል። የኢቫንጀሊካል ቲዮሎጂካል ኮሌጅ ፕሪንሲፓል ዶክተር ፍሬው ታምራት እንኳን ደህና መጣችሁ በማለት በመርሃ ግብሩ መድረክ ላይ ንግግር ያደረጉ ሲሆን ፕሮፌሰር ብርሃኑ ቆጢሶ ጸሎት በማድረግ ዝግጅቱን አስጀምረዋል። የተደረገው የትምህርት ጊዜም ቤተ ክርስቲያን ማንነቷን እንድታወቅ እግዚአብሔር እንደ ጠራት እንድትኖር እግዚአብሔርን ብቻ እንድታመልክ እንዲሁም ጌታ በሰጣት መክሊት መነገድና ማስረፍ እንድትችል ያሳየ መርሃ ግብር እንደነበርም የኢቫንጀሊካል ቴዎሎጂካል ኮሌጅ ፕሪንሲፓል የሆኑት ዶክተር ፍሬው ታምራት ተናግረዋል። መረጃውን ከኢትዮጵያ ቃለቤት ቤተ ክርስቲያን የህዝብ ግንኙነት ታገኘ ነው። በመጨረሻም ዜና እረፍት ባለፉት በርካታ ዓመታት በዝማሬ ሲያገለግሉ የቆዩት ዘማሪ አለማየው ገብረ መስቀል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 በትጋት በጽናትና በመሰጠት ባገለገሉት ሕዝብ ዘንድ ከፍተኛ ተወዳጅነትና ተቀባይነት እንደነበራቸው የነበሩበት የደቡብ ቀጠና አመራሮች ተናግረዋል። ዘማሪ አለማየሁ ገብረ መስቀል ባደረባቸውም ለሕክምና ወደ ሀዋሳ ያኔት ሆስፒታል ከገቡ በኋላ ጥቅምት 12 ቀን 2018 ዓ.ም ም ከዚህ ዓለም ድካም ማረፋቸው ተገልጿል። የዘማሪው ቀብር ስነ ስርዓትም ጥቅምት 14 ቀን 2018 ዓ ም ወዳጅ ዘመዶቻቸውን የቤተ ክርስቲያን አባላት በተገኙበት በቡሌ ሆራ ከተማ ተፈጽመዋል። ኢቫንጀሊካል ቴሌቪዥን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። ተመልካቾቻችን ለዛሬ የያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር የቆየሁት ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። መረጃዎቹን ያዘጋጀን ላችሁን የማኔል ሊብሶና አባል ደረባይ በተለይም ደረጀ በጋራ በመሆን ነው። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ